ሰላም ለእናንተ ይሁን፣ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ሀረግ ድራማ ክፍል ዘጠና አራት ተለቋል። ኤፍራታ ለቤዚ ስልክ ተደውልላት። ና ቤዚ፣ እንዲሁም እኮ ዛሬ አገኝሻለሁ ብዬ እያሰብኩሽ ነው የደወልኩሽው ትላታለች። ኤፍራታ መሪያ ዛሬ ምን ነው? በሰላም ነው? ይቅርታ ቤዚ፣ የዛሬ እንኳን የምችል አይመስለኝም ትላታለች። ቤዚም በሰላም ነው እንዲሁ እንድናወራ ፈልጌ ነው። ችግር የለውም። እንዲህ የምን ይቅርታ ነው ደግሞ? እኮ ለአንቺ መውጣት ምን ያክል ከባድ እንደሆነ እረዳሻለሁ። ኤፍራታም አይ እንደዚያ ሳይሆን የአፍ ስራ ተጀምር ያለሽ እያለኝ የነበረ ትላታለች። ቤዚም ስራ የምን ስራ ኤፍዬ አልገባኝም ስትል ያፌትም ያው ይፍራታ ማለት ነው ያው ቤት ከመዋል ብዬ ስራ እንዲሰጠኝ ጠየቅኩት ከዛው ነገሩን ቸላ ብሎት ነበረ ትናንትና ነው በድንገ ስራ ተጀምሪያለሽ አለኝ ትላታለች ቤዚም እንግዲህ አይ ይህ እንኳን በሰላም አይመስለኝም እባክሽን ኤፍዬ ተጠንቀቂ የማትወጪው ችግር ውስጥ ሊከትሽ ነው የሚሆነው እባክሽን ጠንቃቂ፣ እሺ የፉዬ ትላታለች። ኤፍራታም እሺ ቤዚ፣ እየጠነቀቃለሁ ግን እናንተ ቤት ውስጥ ሰላም ናችሁ አይደል? ትላታለች። ቤዚም አዎ ሰላም ነን፣ አንቺ አትጨነቂ እባክሽን፣ ራሽን ጠብቂ ትላታለች። እሺ ቤዚ፣ ያው ልጠይቅሽ ብዬ ነው ትላታለች። ከዛ ደግሞ ሉሊት ሳሎን ቁጭ ብላ እንግዲህ ጠጫውን እያየች አይ አረ በጣም ቆስ ብሏለኝ አንድም ሰው እኮ እየጠየቀኝ የለም፣ እያለች ሳለ ስልክ ይደወልላት ና ከዛ ጠቅመ እንዴ ማን አባት ነው ደግሞ ወይም በዚህ ሰዓት ስልክ የሚደውለው በላ እንግዲህ ማንሳት አይቀርም ና ታነሰዋለች። ከዛ እንዴት ነሽ ሉሊት ሲላት፣ ደህና ነን። እቆይ ደግሞ አንተ ማነ? ስትለው አለቃ ደው አለቃ እንድደውልልሽ ነገር ወይ ነው የምናገረው ነገር የምንነጋገረው ነገር ስላለ ስለተፈጠረው ባይኔ ስለያየሽው ነገር መተሽ በደንብ መነጋገር አለብን ይላታል። ሉሊት እንዲ እና ይህን አስቀድማችሁ ጥፍሬን ከማውጣታችሁ በፊት አትናገሩ ነበር አሁን ነው እዚህ የሚል ትለዋለች የደወለላትም ሰውዬ የታዘዝኩት ነው የነገርኩሽ። መምጣት አለመምጣሽ ንገሪኝ፣ ና ላለቃ መልእክቱን አደርሳለሁ ይላታል። አዱሊትም አይ እኔ ማ ምን አማራጭ አለኝ ያው እመጣለው ትላለች። እሱም ከዛ በጣም ጥሩ፣ ሌላውን ስትመጭ እንነጋገራለን ይባባሉ። ና ስልኩን ትዘጋለች። ከዛ በኋላ አ ደግሞ አልመጣም ብላቸው አንገት ሊቆርጡኝ ይችላሉ። ምን ማድረግ ምን ማድረግ ምን እንደማደርግ አላቅም። ፈጣሪ ሆይ እባክህን አንተርዳኝ እያለች እያለ ከዛ ብድግ ብላ ፎቅ ልትወጣ ስትል፣ እንግዲህ ጽ ከወትሮ የተለየ ልብስ ነበር ለብስ የወጣችው እና ስትመጣ ታያታለች። አንቺ ምንድን ነው የምትመሲው ስትላ ጽም ከዛ ምን አገባሽ ስትላ ተ ሊውሊትም ለምን ባሻ ይመለከተሽም? ስትላት ሉሊትም ለምን አይመለከተኝም? እንዲ ብለሽ እየ እንዲ ብለሽ እየወጣሽ ምን እንደምታመጭብን ማን ያቃል? እንዲ ችግር በታመጭብን ስትላት፣ አለች ከዛ ጺም፣ እኔ ጺም፣ ምን ምናልሽ? አንቺን አንቺ ማን ችግር የሚፈጥረው በያተና ገሪብ ብላ በቃ ይሁን ትናደድባታለች ሎሊትም፣ አንቺ ነሻ ስትፈልጊ ፍቅር ያዘኝ ምናምን ምናምን ታያለሽ፣ ስትፈልጊ ይረሳው ምናምን ታያለሽ፣ ትላታለች። ከዛ ጽይ ሆይም ግጥም አድርጋ ትይዛትና አሁን እዚህ ግርግዳ ላጋጭሽ፣ ትላታለች። ከዛ ሎሊትም እንግዲህ ቤዚን ትጠራትና ቤዚን ከፎቅ ትወርዳለች። ከዛ ቤዚ ምንድን ነው? ቆይ ልታሳብዱ ነው እንዴ? እዚህ ቆይ ምንድን ነው አለባበስ አለባበስሽ ስትላት ሉሊትም ይሄውልሽ፣ ቤዚዬ ይሄ አለባበስሽ ምን ሆነሽ ነው ስላት ስላት እኮ ነው ልትገለኝ የነበረው ትላታለች። ከዛ ቤዚም ጺ እንደዚህ ለብሰሽ የት ነው የሄድሽው? ትላታለች። የውጪም ተናዳፎቅ ወጣ ነበር ክፍሏ። ጺም የትም ከዚህ አካባቢ ነበርኩኝ ትላታለች። ቤዚም ጺ ምን እንደ ምን እንደ ሰለቸኝ ታውቂያለሽ? የናንተ በየቀኑ የሚቀያየር ባህሪ ሁሉም ነገር ነው በጣም የሰለቸኝ። እኔ ተስፋ ባለመቅረት እጠይቃለሁ። የምጠይቃችሁ ጥያቄ ሁሉ በጣም እያስጠላኝ ነው ጺም ቤዚ እነግርሻለሁ አልኩሽ እኮ ግን አሁን አይደለም ትንሽ ጊዜ ብቻ ስጭኝ ከዛ እያንዳንዱን ነገር አንድ በአንድ እነግር አስረዳሻለሁ ትላታለች ቤዚም እና መቼ ነው የምትነግሪኝ ያሰብሹ ሳይሳካ ሲቀር የማትወጩ ችግር ውስጥ ስትገቢ ትላታለች ጺም ምን እያልሽ ነው ቤዚ ትንሽ ቀን ብቻ ስጭኝ እያልኩሽ ነው አይደለም እንዴ ተረጋጊ በቃ ትላታለች በዚህም የፈለሹን ነገር በነፃነት አድርጌ ብሰክሪ ብትጠጭ ብጨፍሪ በዚህ አንድ ቃል አይወጣትም። ይህ ላንቺ የመጨረሻ ቃሌ ነው። ሲ በጣም እንደማቅሽ ነበር የማስበው፣ ግን ትክክል አደለሁም። ምናልባትም ማስታወስ ስትጀምሪ እኔ ላንቺ ምን አይነት ሰው እንደነበርኩ ይገባሻል፣ ትላታለች ከዛ ዚህ መረቤ የዚህ ተረጋጊን። የኮ እናንተን ላለማስጨነቅ ስልኮኑ ነገሮችን በራሴ መንገድ ለማድረግ እየሞከርኩ ያለሁት ቆይ ለምን ነው ለምንድን ነው የማደራጅኝ? ትላት ያለች ቤዚም፣ እኔ እኮ በደንብ ተረድቸሻለሁ። በቃ አታስቢ፣ ሁሉንም ነገር በነጻነት አድርጌ ወደ ራስሽ ስትመለሽ እንነጋገራለን ትላትና ተናዳ ክፍሏን ጥላላት ወደታች ታች ትወርዳለች። ከዛ ሉሊት እንግዲህ ሳሎን ቁጭ ብላለች ና እንግዲህ ቤዚም ተናዳ ስለነበረ በጽዮን ተናዳ ስለነበረ ከዛ ሉሊትም አየሽልኝ የሌለ አንቺ ባደርሽልኝ ኑሮ ያችሁ ሰይጣን የሆነች ልጅ ገር ላይ ነበረ ትላለች። ከዛ ቤዚም ዝም ስትላተኝ ከዛ ደግሞ ሎሊት አንቺ ደግሞ ለምንድን ነው መልስ የማመልሽልኝ እንዴ ታላቅ እንደ ታላቅነቱ የማይከበርበት ቤት ምንድነው ችግራችሁ ትላታለች። ከዛ በዛ ማለት ደግሞ ለቤዚ እንግዲህ ስልክ ይደወልላታል። ይደውልላታል የደወልላት ነው ወደ ነበረ፣ ስለ ስፖርቱ ነው ምን እየወሩ ነበር። ከዛ ሉሊትም ስልክ ቤዚ ስልኩን ከዘጋችሁ በኋላ ሉሊትም አንቺማ ቀንም ለሊትም መደዋወል እኔ ከዚህ ቁጭ አድርጋችሁ ስትል እኔን ከዚህ ቁጭ አድርጋችሁ ስትል ቢዚ እማ መቆም ነው ሲጀመር ይስራሽ ሲጀመር የራስሽ ስራ ነው እንዳትወጭ ያደረገሽ እንጂ እኛ አይደለንም፣ ትላታለች ከዛ ሉሊትም ቀበል ልታደርግና ቆይ ቢዚ ሰሞኑን ተስማምተናል ተስማምተናል ነበረ እንዴት? ትላታለች ደግሞ መለስ ታደርግና ከዛ ቢዚ እ እ እንግዲህ ቤዚም እንዲህ አንቺ ነሽ፣ ምን እንደተፈጠረ፣ ምን እንደሆንሽ እማት ነግሪን፣ ርቀታችንን እያሰፋሽ ያለሽ እኮ አንቺ ነሽ ትላታለች። እንግዲህ ሉሊት ማን እንደዚህ እንዳደረገች ንገሪን ሲሏተኝ አልተናገረችም። ናታን እንግዲህ ማን ነው እንደዚህ ያደረገች ንገሪኝ ሲላተኝ ውሻ ነክሶ ምናምን ነበር ያለችው ማለት ነው። እና ከዛ እንደዚህ ስትላተኝ ሉሊትም አ በዚህ ሰበብ ልታወጣ ልታወጣጭኝ ፈልገች ነው አይደለ፣ ነቅቼብሻለሁ ትላታለች ማለት ነው። ከዛ ቤዝም እንደው ማትንገሪኝ የራስሽ ጉዳይ ትላታለች። ከዛ እንግዲህ እንደዛ እየተባባሉ ነበርም። ለዛሬ ይሄን ይመስላል። አመሰግናለሁ። እናም ውድ ቤተሰቦችን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼርም አድርገው ማለት ነው።